አይነ መሲሩ አፍቃሪ ከሚለው ታሪክ ክፍል ሰላሳ ሰባት ኦማና ሱለይማን ተቃቅፈዋል። እየተላቀሱ እናትና ልጅ ለረጅም ጊዜ ናፍቆታቸውን ተያይተው የማያውቁትን እንደ አዲስ በደስታ ዓለም ነጉደው ናፍቆታቸውን ሊወጡ መላቀቅ እስኪያቅታቸው ድረስ ተቃቅፈው ይላቀሳሉ። ኦማ እስከ ዛሬ አብረውት የኖሩት ልጅ ሱለይማን የራሳቸው ልጅ እንደሆነ ካወቁ ሰዓት ጀምሮ ስሜታቸውን መቆጣጠር አልቻሉም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላሂ። እንዴት ተለመደው ወደ ቻናሌ በታሪክ የተከስቻለሁ። አብራችሁ ይቆዩ። ምን እየተሰማቸው እንደሆነ እንኳ አያውቁም። እጅግ ከባድ የሚፈራረቅ ስሜት፣ ግራ የሚያጋባ ያለፉትን ጊዜያቶች በሙሉ በእዝነ ህሊናቸው ሲያስቡት ሲያወጡትና ሲያወርዱት ነው መንገዱን ተጉዘው እዚህ የደረሱት። ኡማ ሱለይማንን እንዳዩት ያ ሁሉ አብረውት ያሳለፉት ዓመታት በሙሉ ተረስቷቸው ገና ለመጀመሪያ ጊዜ ዛሬ ያገኙት ያህል ነው በፍቅር አለም በእናትነት ስሜት እቅፍ ያደረጉት ጠረኑን፣ ተንፋሹን እንደ አዲስ ለራሳቸው መማግ ወደ ውስጣቸው ማስገባት ጀመሩ። ኦማ ከቀናት በፊት አላውቆትም፣ እረስቾታለሁ ይለኛል በሚል በፍርሃትና በጭንቀት ታጅበው ወደ ሀገራቸው ወደ ሀረር ለመመለስ ልብሳቸውን ሲያሰናዱ የነበሩት እኚህ ሚስኪን እናት አሁን ደግሞ በተሻለ ሽልማት አንድ መንገድ ላይ ያገኙትን ሰው አንስተው እዚህ በማድረሳቸው ከአላህ የተሰጣቸው የአብራካቸው ክፋይ በእርጅና ዘመን ያገኙት ውድ ሽልማታቸው ነው። የራሳቸውን ልጅ ሱለይማን እሱን ቢሆን እናቱን ፍለጋ በወጣበት እንዲህ ቀርቶ ተንከራቶ ሳለ ለሰርግ በተሰናዳበት ወላጅ እናቱን ፍለጋ ረጅሙን ኪሎ ሜትሮች ረጅሙን ኪሎ ሜትሮች ለመጓዝ ወስኖ ለብቻው በብዙ ዱአና ዝግጅት ወጥቶ የነበረውን ጌታው አላሳፈረውም። ሱለይማን እናቱን አቅፎ መልቀቅ ተሳነው። እዛው እንዲያቀፋቸው በተካሻቸው አሻግሮ ሲያይ ግን አንዳች ነገር ዳግም አስደነገጠው። አሁንም እሱ የሚያየውን ነገር ማመን አልቻለም። አይኖቹ ገና እይታ መጀመሪያቸው ስለሆነ አይኑ ተወጫብሮበት እንጂ በትክክል እያየ እንደሆነ ማመን አልቻለም። ወደ በሩ ሲመለከት በር ላይ ቆሞ በፈገግታ ተሞልቶ ያየው ያ የድሮ የልጅነት ጓደኛው የሚወደው የሚሳሳለት ማሚ ነው። ማሚ እማን በመኪናው ይዟቸው ነው እና ወደዚህ የመጣው በር ላይ ቆሞ የሁለቱን ፍቅር እየተመለከተ ነው። ማሚ ስሙን ከመሐመድ ወደ ማሚነት ለእናቱ ሲል የቀየረው በእናት ፍቅር በነዲዷ ቢገረፍ ቢገረፍ ነውና የእናትን ፍቅር ያውቀዋል። በዚህም ምክንያት እናትና ልጅ ተቃቅፈው ሲያይ ፍቅራቸውን ናፍቆታቸውን በእጅጉ ተረድቷል። በፈገግታ ተሞልቶ ተቃቅፈው እስኪጨርሱ ናፍቆታቸውን እስኪወጡ ጠበቀና ተራው ሲደርስ ወደ ሱለይማን ሄዴ የልጅነት ጓደኛዬ አህመድ፣ የልጅነት ጓደኛዬ አብሮ አደጌ እያለ ዘሎ ተጠመጠመበት። አህመድና ሱለይማንን ላየ ሰው ሁለት ወጣት ወንዶች በዚህ መልኩ ተቃቅፈው አንገት ለአንገት ተናንቀው በፍቅር በናፍቆት ዓለም ሆነው እንባ ሲያወርዱ ማየት በእጅጉ ያስገርማል። ማሚና አህመድ ልክ እንደ አንድ ሰው ተጣብቀው የቀሩ እንጂ የተለያዩ ሁለት አይመስሉም ነበር። እውነተኛ ጓደኝነት በሕይወትም ጭምር የተፈተነ ታላቅ የሆነ የረጅም ጊዜ ወዳጅነት በተግባር ታይቶ በእነሱ ላይ በደማቅ ቀለም ተጻፈ። የመተቃቀፊያ ሰዓታቸው አልቆ ትንሽ ፍቅራቸውንም ትንሽም ናፍቆታቸው ጋብ እንዳለላቸው ከወንበሩ ተቀመጠ። እርስ በእርስ ይተያያሉ። ማሚም ኦማም ሱላይማንም አንዳቸው አንዳቸውን መጥገብ አልቻሉም። ደጋግመው ይተያያሉ። ሁሉም ተነፋፍቀዋል። ሁሉም አለፈ፣ ሞቶ ቀረ ብለው ያሰቡት ሁሉ በሰላም አግኝተዋል። በአንድ ቀን ይህንን ሁሉ እርስ በእርስ መገናኘት እጅግ ልዩ የፍቅር ስሜት እንጂ ሌላ ምን ይሉታል። እድለኛ ካልሆነ ወዳጅን ማግኘት መች በቀላሉ ሆነና። ይተያያሉ፣ አይጠጋገቡም። ይህን ያስተዋለው አጠገባቸው ተቀምጦ ነገሮችን የሚታዘበው ዶክተር ያሬድ እንዲህ ሲል እይታቸውን ጋረደው፤ በሉ በሉ እናንተ ከዚህ በላይ ቀለማችሁ የሚለቅ እንኳ የምትላቀቁ አይመስሉም አትመስሉም። እዚህ ሱሌይማን ለሁለት ቀናት እስኪ እስኪ ጨንቀውና እስኪ ሰለቸው ድረስ ጨለማ ክፍል ውስጥ ተቀምጦ ነበር። ስለዚህ በእኔ ግብዣ እንውጣና ጥሩ ምሳ እንብላ። እዛ ደግሞ ይበልጥ የሆድ የሆዳችን የሆዳችሁን ታወራላችሁ ስላሳለፋችሁበት ሁኔታም ለእኔ በደንብ ትተረኩልኛላችሁ። ጠበቃው መስፍንንም ስለቀጠርኩኝ እዛው እናገኘዋለን። ሱላይማን አሁን ፍጹም ጤነኛ ስለሆነ መውጣት ይችላል። ዶክተሩ ጋር ሄጄ የመጨረሻ ምርመራና የመውጫ ወረቀት እንዲጽፍለት አድርጌ መጣሁ። ቆዩኝ ብሎ ወደ ውጭ ወጣ። መሪምና ጋሻ አክመል እስካሁን እዛው ሆቴል ላይ ተቀምጠዋል። ምሳ ከተበላ በኋላ ኦማና ማሚ ካጠገባቸው ስለሄዱ አባትና ልጅ የሆደ ሆዳቸውን እያወሩ ነው። ከምሳ በኋላ ዘወትር አንድ ስኒ ቡና መጎንጨት የሚወዱት ጋሻ አክመል ከሌላኛው እጃቸው ጋር ተመሳስሎ በተሰራላቸው በአርቲፊሻል እጃቸው ሲኒውን እንደ ልብ እየያዙ አንስተው ቡናቸውን እየተጎነጩ ነው። አሁን ጋር ሻክመል ካናዳ በቆዩበት ጊዜ በባህል ሕክምና ጠቢብነታቸው ማሚና መርየም ይሰሩበት የነበረውን የሕክምናውን ካምፓኒ ላይ ብዙ አስተዋጽኦ ስላደረጉ ካምፓኒውም በራሱ ወጪ እጅግ በከፍተኛ ገንዘብ አርቲፊሻል እጅ አስገጥሞላቸዋል። አርቲፊሻል እጁ እኛ እንደምናውቀው ከፕላስቲክ የተሰራ አሊያም ቦታውን ለመሸፈን ለውበት የተቀመጠ ሳይሆን ከነነርቦቻቸው ጋር በትክክል ተጋድሞ ልክ እንደ ሌላኛው ጤነኛው እጃቸው በትክክል የሚታዘዝ እና የፈለጉትን ስራ እንደ ማንኛውም ሰው እጅ የሚሰራ ነው። እላዩ ላይም ከቆዲያው ጋር የሚመሳሰል ለስላሳ የሆነ ማቴሪያል ስለተለጠፈበት አንድ ሰው ካልተነገረው በስተቀር የቱ ትክክለኛ፣ የትኛው ደግሞ አርቲፊሻል እንደሆነ ለመለየትም ያዳግተዋል። ብቻ እጃቸው በአንዳች ነገር ቢቆረጥ ደም አይፈሳቸውም እንጂ እንደፈለጉ የሚያዙት ሌላኛ እጅ ሆኗቸዋል። ጋሻ አክመል መሪምንም እንዲህ አሏት፣ እንግዲህ አንቺስ መቼ ይሆን እሱን የምታገኙ? ብለው ሲጠይቋት መርየም እየተሽኮረመመች አባ፣ አልዋሽህም፣ አህመድን ማግኘት በጣም ናፍቄያለሁ፣ በጣም ቸኩያለሁ። እንዴ ምድር ላይ እኮ አህመድ የሚባል ሰው እንዳለ ካወኩበት ቀን ጀምሮ አንድም ቀን ቢሆን በአካል አይቼው አላውቅም። ላገኘው፣ አብሬው ልሆን፣ ህይወት ልጀምር በተሰናደሁበት ጊዜ ሁሉ እንዳየው እንቅፋቶች እያጋጠሙ ከሱ አርቀውኛል። ዛሬ ግን ከሱ መራቅ አልፈልግም። ከዚህ በኋላ እሱን ማጣት አልፈልግም። ላገኘው ፈልጋለሁ አለች። ጋሻ አክመልም እኮ እኔም እኮ መቼ ነው የምታገኘው ነው ያልኩት። መቼ አታገኘው አልኩሽ ልጄ አሏት። መሬምም እንደዛ አልከኝ ማለቴ አይደለም፣ በቃ የሆድን ብሶት እየነገርኩ ነው እኔ የተጨነኩትን እኔ የተጎዳሁትን እኔ የጠበኩትን ያህል ልክ በእኔ መንገድ የተጎዳች ሴት ካልሆነች በስተቀር በፍጹም ልትረዳኝ አትችልም። ለእነዚህ ሁሉ አመታት ራሴን ገድቤ ስሜቴን አቅቤ ማንንም ዞር ብዬ ሳላይ እሱን ብቻ በብቸኝነትና በተስፋ ስጠብቅ ኖር ያለው ማፍቀር ከተባለ የመጨረሻው የፍቅር ጥክ ለማሳየት ሞክሬ ያለው። በዚህ ሰዓት ስለ እኔ ምን እያሰበ እንደሆነ አላውቅም። እረ ስለ እኔ ትዝ ብሎት ያውቅ እንደሆነ ራሱ ምንም የማውቀው ነገር የለም። ግን እኔ እወደዋለሁ፣ በጣም እወደዋለሁ። ከሱ ጋር አብሬ ሆኜ ህይወት ለመጀመሪያ ህይወት ለመጀመር በጣም ናፍቅ ያለሁ አለቻቸው። ጋሻ አክመልም አብራችሁማ ትሆናላችሁ እናንተ አብራችሁ ካልሆናችሁ ሌላ ማን ይሆናል? በዚህ መንገድ ሰብራችሁና ታግሳችሁ ጠብቃችሁ ማንም የሚለያያችሁ የለም ልጄ አሏት።